ሰላምታችን በያላችሁበት የደረሳችሁ የተከበራችሁ አድማጮቻችን እንደሰነበታችሁ የታተላችሁ የምትገኙት አራት ሶስት ሶስት ባህር ዳር ኤፍ ኤም ዘጠና አምስት ነጥብ አንድ ነው። የእንግሊዝ ፕሪምየር ሊግ ዘጠኛ ሳምንት ከትናንት በስቲያ ጀምሮ ሲከናወን እንደነበር ይታወቃል። ጠባቂ ጨዋታ ዛሬ አርሰናል ከክሪስታል ፓላስ ጋር ባደረገው ጨዋታ አንድ ለባዶ በሆነ ውጤት አሸንፏል። ቀድሞ ሊቨርፑል መሸነፉን ከሰማ ወይም ደግሞ ሊቨርፑል ተሸንፎ ጨዋታውን ካጠናቀቀ በኋላ የተከናወነ ጨዋታ ነው። ይህንን ጨዋታ ማሸነፍ የነጥብ ልዩነቱን ወደ ሰባት ከፍ እንዲያደርግ እድል እንደሚሰጠው አውቆ ነው አርሰናል ይህንን ጨዋታ እየጀመረው። አሁን ነጥቡን ወደ ሀያ ሁለት ከፍ አድርጓል። ቦርንመዝ አስራ ስምንት ነጥብ ነው ያለው፣ ሁለተኛ ደረጃ ላይ ተቀምጧል። ይሄ የጠበቀ አይደለም። ቶትናም እስከ እረፍት ሁለት ለባዶ እየመራ እንግዲህ በልዩ ደረጃ ሰንጠረዥ ሶስተኛ ደረጃ ላይ ተቀምጧል። ሰንደርላንድ በ17 ነጥብ አራተኛ፣ ማንቸስተር ሲቲ አምስተኛ፣ ማንቸስተር ዩናይትድ ስድስተኛ ደረጃ ላይ ተቀምጠዋል። ሁለቱ የማንቸስተር ከተማ ቡድኖች እኩል 16 16 ነጥብ ነው ያላቸው። ሻምፒዮኑ ሊቨርፑል ሰባተኛ ደረጃ ላይ ተቀምጠዋል። ከአርሰናል በሰባት ነጥብ አንሷል። ማንቸስተር ሲቲ ዛሬ ሽንፈትን መዝግበዋል። ትናንትና ቼልሲና እንደዚሁም ማንቸስተር ሊቨርፑል ሽንፈትን የመዘገቡ ቡድኖች ናቸው። ማንቸስተር ዩናይትድ በዚህ ረገድ የበለጠ ወደ ቶፕ ፎር የቀረበበት ውጤት ነው። አርሰናል ይህንን ጨዋታ ማሸነፉን ተከትሎ እንግዲህ በሊጉ ደረጃ ሰንጠረዥ አናት ላይ የበለጠ ወደ ላይ እየወጣ ነው ያለው። ዘንድሮ የሊጉን ዋንጫ ለማንሳት በሚያስችል ሁኔታ ላይ እንደሚገኝ በትክክል ማሳያ ነው። በሁሉም ቁጥራዊ መረጃዎች እጅግ በጣም የተለየ ጊዜ ነው እያሳለፈ የሚገኘው። አርሰናል በዚህ ውድድር ዘመን በፕሪሚየር ሊጉ ያስተናገደው ከዘጠኝ ጨዋታዎች በኋላ ሶስት ጎል ነው። ኤክስፔክትድ ጎልስ አጋይነስት ወይም ደግሞ አርሰናል ላይ ሊቆጠሩ የሚችሉ ጎሎች አምስት ነጥብ ሶስት ነበሩ። በሁለቱም ረገድ አንደኛ ደረጃ ላይ ተቀምጧል። በስድስት ጨዋታዎች ጎል አልተቆጠረበትም። ጎል የተቆጠረበት በማንቸስተር ሲቲ፣ በኒውካስል ዩናይትድ ና በሊቨርፑል ነው። ከዛ ውጪ 72 የጎል ማግባት ሙከራዎች ተደርጎበታል። እጅግ በጣም አነስተኛ ነው። ከዘጠኝ ጨዋታዎች በኋላ ቀዳሚውን ቦታ ይወስዳል። ኢላማን የጠበቀ የጎል ማግባት ሙከራ የተደረገበት 19 ነው። ከ19ኙ የተቆጠረበት ሶስት ጎል ብቻ ነው። የተከላካይ መስመሩን ጥንካሬ በሚገባ የሚያሳይ ነው። ዋንጫ ወይም ሌላ ደግሞ ከዚህ ከዋንጫ ውጭ ያለ የወድር ዓመት እንደ ውድቀት የሚቆጠር ነው። በእያንዳንዱ ጨዋታ ላይ ቁርጠኝነት እያሳየ ይገኛል። ጥሩም ሳይሆን ማሸነፍ በሁለት ተከታታይ ጨዋታዎች ሁለት ፈታኝ ጨዋታዎችን በክራቨን ኮቴጅ ና የመሬት ስላዊ ቅደም ተከተል ከፉላም ና ከክሪስታል ፓላስ ጋር ባደረገው ጨዋታ አንድ ለባዶ በሆነ ውጤት ማሸነፍ ችሏል። ሁለቱም ጎሎች የተቆጠሩት ሊያንድሮ ትሮሳር ና እንደዚሁም ደግሞ የቤሬቺ ኤዜ ዛሬ ያስቆጠረው ጎል ከቆመ ኳስ የተገኘ ነው። በዚህ ረገድ እንግዲህ 69ኛ የቆመ ኳስ ጎል ነው። በዚህ ውድድር ዘመን ደግሞ 11ኛ የቆመ ኳስ ጎል ነው። በኒኮላ ዦቨ ዘመን 69ኛ ጎል ነው። በዚህ ውድድር ዘመን ደግሞ 11ኛ ጎል ነው በቆመ ኳስ። አርሰናል ሚሊሻ አርሰናል ከክሪስቲያን ፓላስ እንዴ ነበር ጨዋታው ቀስቅዞ የጀመረው አርሰናል ማርክ፣ በጨዋታው ትንሽ ስጋቶች የነበሩ ይመስለኛል። በደጋፊው በኩል ጨዋታውን የጀመሩበት መንገድ በጨዋታው ሊቸገሩ እንደሚችሉ ግምቶች ነበሩ። ምክንያቱም ሰላሳ አምስተኛው ደቂቃ ድረስ አርሰናል የመጀመሪያ ሙከራውን ማድረግ አልቻለም። ሊያንድሮ ትሮሳርድ የመጀመሪያ ሙከራውን ለማድረግ ከሰላሳ ደቂቃ በላይ አርሰናል ፈሽቶበታል። ጨዋታው ሰላሳ ደቂቃ እስኪያልፈው ድረስ ሶስተኛው ደቂቃ የመጀመሪያ ሙከራ የመጀመሪያ ሙከራ ሶስተኛው ደቂቃ። ሳጥን ውስጥ ሁለት ጊዜ ብቻ ነው አርሰናል ከኳስ ጋር የተገናኘ የሚለውን ቁጥር ስትመለከት ዛሬ አርሰናል ጥሩ እንቅስቃሴ እያደረገ አይደለም የሚለውን ነገር ቁጥሮቹ ማሳያ ይመስላሉ። የበለጠ የኦሊቨር ግራሰነር ቡድን ክሪስታል ፓላስ የጨዋታው አቀራረብ በጣም ድንቅ ነበረ ከኋላ አምስት ተከላካዮችን ነው የተጠቀሙት ታሪክ ሚሼልና ሌላኛው የቀኝ መስመሩ ዊንግ ባክ ዳንኤል ሙኜዝ የመስመር አማካይነት ሚና በመጀመሪያው አጋማሽ ፈጽሞ በዛ ሚና አልተመለከትናቸው። የበለጠ እነሱ ወደኋላ ፍግፍገው ተከላካዩ በቁጥር አምስት ሆኖ ከፊታቸው ደግሞ አራት ታታሪ አማካዮችን የተጠቀሙበት አይነት የጨዋታ አሰላልፍ ነው የተመለከት ነው። እስማኤል አሳር በጥልቀት ወደ ኋላ በመከላከሉ ብዙ ኃላፊነቱን ሲወጣ የተመለከትንበት። ማቴታ የበለጠ በማቴታና በመጨረሻው ተከላካይ መካከል በጣም በጠባብ መስመሮች ፓሲንግ ላይኖች እንዳይኖሩ የአርሰናል አማካዮች በምቾት በተለይ ሀፍ ስፔሱን እንዳያገኙት ከቡካዮ ሳካ ጋር ከትሮሳርድ ጋር ግንኙነት እንዳይኖራቸው የሚያደርግ አይነት የጨዋታ ፕላን ነው ይዞ የገቡት ኦሊቨር ግላስነር። ይሄ በጣም ሳክቶላቸው ነበር። ማርክ ሌላኛው በክሪስታል ፓላስ በኩል መደነቅ ያለበት የመከላከል የሚከላከሉበት መንገድ የአርሰናልን ሌላኛውን አደገኛ የማጥቃት መንገድ የቆመ ኳስ እድል ባለመስጠት ትኩረት ነው። ሲከላከሉ የነበረው በጨዋታው የረሚ ፒኞ የጥፋት ሰርቶ የቆመ ኳስ እድል አርሰናል እስኪያገኝበት ደቂቃ ድረስ አርሰናል ጎል ሊያስቆጥር የሚችልበት አደገኛ ቦታ ላይ ምንም አይነት ጥፋት ላለመስራት በጥንቃቄ ስትራቴጂው ብዙ መከላከል ላይ ትኩረት ያደረገ ነው። እየተከላከሉ ግን ብዙ ጥፋቶችን አያጠፉም ነበር። እርግጥ ጥፋት እንዳያጠፉ አንደኛው ምክንያት ወይም ደግሞ አርሰናል የቆመ ኳስ እድል እንዳያገኝ ፋውሎች እንዳይሰሩበት አንደኛው ምክንያት የአርሰናል የጨዋታ መንገድ የተስማማቸው ይመስለኛል። እንቅስቃሴው ፈጣን አልነበርም። ብዙ ድሪቭሎች አልነበሩም። እነዚህ አጫጭርና ፈጣን የኳስ ቅብብሎች በመጀመሪያው ግማሽ ባርሰናል በኩል አልነበሩ። እንደዚህ አይነት እንቅስቃሴ በሌለበት ሁኔታ ጥፋት መስራት አትገደድም። ተከላካዮች የበለጠ ድሪብል በተደጋጋሚ ጊዜ ሲደረግባቸው እና የአንድ ሁለት ፈጣን የኳስ ንክኪዎች፣ በተለይ አጫጭር የኳስ ንክኪዎች ሲኖሩ ያንን እንቅስቃሴ ለመቆጣጠር ጥፋት ለመስራት ይገደዳሉ። ያንን ብዙ አልተመለከትንም። ኤቤሬቺ ኤዜ ጎሉን ባስቆጠረበት ሰላሳ ዘጠነኛው ደቂቃ አካባቢ ግን የየረሚ ፒኞ ቡካዮ ሳካ ላይ የሰራው ጥፋት የበለጠ ለአርሰናል ጥሩ የጎል እድል ፈጥሮለታል። አርሰናል ማርክ በጫወታው በሁለተኛው አጋማሽ ጥሩ የበለጠ ተመልሷል። ፈጣን እንቅስቃሴ በሁለቱም ሳጥኖች፣ በግራ በኩል የበለጠ ዴክላን ራይስ ወደፊት እየተጠጋ በትሪያንግል ቅርጽ መከላከልን የሚፈትን አይነት የኳስ ቅብብል በቀኙ ሳጥን የበለጠ ኤቨሬች ኤዜ የሚሳተፍበት አይነት በትሪያንግል ሌላኛውን ጥሩ የሆነ የኳስ ቅብብሎች በሁለተኛው አጋማሽ ፈጣን እንቅስቃሴ የጎል እድሎች ለመፍጠር ጥረት ያደረገውን አርሰናል ተመልክተናል። የጋብርኤል ማጋሊሽ በግንባር ተገጭቶ የግቡ አግዳሚ የመለሰበት ኳስ አንደኛው ማሳያ ነው። የመጨረሻዎቹ ደቂቃዎች ላይ ደግሞ የበለጠ ደቂቃው እየሄደ የክሪስታል ፓላስ የጨዋታ መንገድ ከመከላከል ሚዛኑ የበለጠ ወደ ማጥቃት ባዘነበለበት የጨዋታ ሂደት ደግሞ ጠንካራ መከላከል፣ የተዋሃደ መከላከል፣ ከፍ ያለ ትኩረት ያለው የመከላከል ጨዋታ በአርሰናል በኩል ተመልክተናል። በተለይ ኤዲ ኒኬታ ከገባ በኋላ ኤዲ ኒኬታ ከገባ በኋላ ምክንያቱም ማጥቃቱ ፔስ አግኝተዋል። ሌላ ፈጣን የረሚፒኙ የበለጠ የአማካይ ባህር ያለው አይነት ተጫዋች ነው ኤዲ ኒኬታ ዘጠኝ ቁጥር አስተኛ ዘጠኝ ቁጥር የሆነ መጫወት ፍጥነት ያለው ተጫዋች ከመሆኑ ጋር የበለጠ የሚያስጨንቅ ተጫዋች ነው። ያ ያንን ለመቆጣጠር የአርሰናል መከላከል ፍጹም ኦርጋናይዝ ሆኑ። ዛሬም ክሊንሽቱን ጠብቆ ጎል ሳይቆጠርበት የማይክል አርቴታ ቡድን ሲወጣ ተመልክተናል። ማለት ኦክቶበር ላይ ባደረጋቸው ጨዋታዎች በሙሉ ክሊንሺት ጠብቋል። ኦሎምፒያኮስን ሁለት ለባዶ ዌስታም ዩናይትድን ሁለት ለባዶ ፉዳምን አንድ ለባዶ አትሌቲኮ ማድሪድን አራት ለባዶ እንደዚሁም ክሪስታል ፓላስን አንድ ለባዶ። አሁን በሊጉ የደረጃ ሰንጠረዥ በአራት ነጥብ ልዩነት አናት ላይ ተቀምጠዋል። ያ ይሄ የበለጠ ማርክ የሻምፒዮን ቲም ባህሪ እየተመለከትንበት ያለ ነው። የመጨረሻ ውር ነው ኦክቶበር ቀጣዩ ሳምንት ጀምሮ፣ በነገራችን ላይ አንዳንድ ሰዓት ወደፊት ይጨምራል። ኦክቶበር የኦክቶበር ወርን ዘግቷል አርሰናል ጎል ሳይቆጠርበት ሁሉንም ጨዋታዎች አሸንፎ፣ ኦክቶበር የበለጠ ለአርሰናል ጥሩ ወር ሆኖለታል። ከብራይተን ጋር ጨዋታ አለው ኦፍኮርስ፣ በሳምንቱ አጋማሽ ከአረባው ካፕ ኦክቶበር 29 ላይ ከሶስት ቀን በኋላ ጨዋታውን ያከናውናል። እንግዲህ የበለጠ የሻምፒዮን ቡድን ባህሪን ዛሬም ተመልክተንበታል የሚል እምነት አለኝ። ማርክ ዳቪድ ራያ እንደ ዛሬ ሴቭ ሆኖ የወጣበት ጨዋታ ያለ አይመስለኝ ማርክ ምንም አይነት እድል አልተፈጠረበትም። የበለጠ ተከላካይ ሁሉንም አደገኛ እንቅስቃሴዎች ሲቆጣጠር ተመልክተነዋል። የበለጠ ጫና ውስጥ ያልነበረበት ጨዋታ ይመስለኛል። በአንዳንድ ጨዋታዎች ተከላካዮቹ ስህተት ሰርተው የዴቪድ ራያን ኳሊቲ ተመልክተን የምንወጣባቸው ጨዋታዎች ዛሬ ደግሞ ብዙ ወደ በተለይ በመጨረሻዎቹ 15ና 20 ደቂቃዎች ወደፊት ተጠግቶ ተሻጋሪ ኳሶች፣ ከሳጥን ውጭ የሚመቱ ኳሶች ብሎክ አንዱ የመከላከል ኳሊቲ ነው። ማርክ ኳሊቲ ኳሊቲ የሆኑ ብሎኮች ከአርሰናል ተከላካዮች ተመልክተናል። ዊልያም ሳሊባን ከተጠባባቂ ወንበር ላይ በሁለተኛው አጋማሽ ከቡድኑ ጋር የማይመለስበትን ውሳኔ ማይክል አርቴታ ሲያሳልፍም ክሪስቲያን ሞስኬራን ከጠዋቂውን በራስ ነሶ ሲያስገባ ተመልክተ ነዋል ይሄ እንግዲህ ፎርስድ ነው ወይስ ደግሞ ሞስኬራ የበለጠ በአንድ ለአንድ ግንኙነት ከማቴታ ጋር ትግሎችን ሲሸነፍ ለነበረው ዊሊያም ሳሊባ የተሻለውን አማራጭ የወሰነበት ውሳኔ ነው? ብዙ የሚያነጋግር ይመስለኛል ማርክ ምናልባት ከጨዋታው በኋላ እየወጡ ያሉ ዜናዎች የሚያሳዩት መጠነኛ ጉዳት ዊሊያም ሳሊባ ገጥሞታል ቅድመ ጥንቃቄ ጥንቃቄን መርጧል ሚኬል አርቴታ የሚሉ ዜናዎች እየወጡ ነው ያሉት አጠቃላይ ያለ ኳስ አደገኛ የሆነውን አርሰናል ይሄ ማጥቃት ላይ ብቻ እንግዲህ አርሰናል ብዙ ጎሎች አስቆጥሮ ጎሎች ተቆጥሮበት ሲዝኑን ሲያበላሽ የተመለከትንበት የቅርብ ጊዜ ትዝታዎቻችን ናቸው ማርክ ይሄ ቡድን እንደዛ አይደለም። አንድ ጎል የሚበቃው አይነት ጠንካራ መከላከል የሚተገብር ቡድን እንደሆነ፣ ኦርጋናይዝድ የሆነ መከላከል በሆነ ሰው ብቻ ጥንካሬ ላይ የተንጠለጠለ አይነት መከላከል አይደለም። እርግጥ የመከላከል ጥንካሬውን ጋብርኤል ማጋሊሽ ትልቁን ድርሻ የሚወስድ ይመስለኛል። መሪ ነው። ትኩረቱን አያጣም። አንድ ለአንድ አደገኛ ነው። ከኳስ ጋር ምቹ ነው። ጎል አስቆጣሪ ነው። ጋብርኤል ማጋሊሽ ማርክ፣ ስጋቴ ለአርሰናል ስጋቴ እኔ አሁን አሁን ባለኝ እንግዲህ አርሰናልን በተደጋጋሚ ጨዋታ በሰራንባቸው አጋጣሚዎች ዊሊያም ሳሊባን ያጣው አርሰናል በዊሊያም ሳሊባ ስታንዳርድ ባይሆንም ግን ፖዚሽኑ ሊሸፈን እንደሚችል ክርስቲያን ሞስኬራ ያሳየን ይመስለኛል። ዛሬም አንፊልድ ላይም ያሳየን ይመስለኛል። ኢንካፔ ተመልሷል አሁን ከጉዳት ሌላ አማራጭ ቅድም በጨዋታው ስናነሳ የነበረ ዩሊያን ቲምበር፣ ካላፊዮሪ፣ ቤን ዋይት ይህም ፖዚሽን ሸፍነው መጫወት ይችላል። ሁለገብነት ሁለገብነት። ጋብሪኤል ማጋሊሽን ቢያጣ ግን አርሰናል በጣም የሚቸገርበት ሲዝን ሊሆን ይችላል። ማርኪ አንደኛ የሚያጣው መሪነቱን ነው ብዬ ነው ማስበው። ዊሊያም ሳሊባ የራሱን ኃላፊነት በጥራት በአግባቡ በኳሊቲ የሚወጣ ተከላካይ ነው። ጋብሪኤል ማጋሊሽ ግን የጓደኞቹንም ኃላፊነት የሚወጣ ጓደኞቹን በጮክ ባለ ድምፅ የሚያነቃ ቡድኑን የሚመራ በጣም ጥሩ ሲዝን ነው የጀምረው። ያለፈው ውድድር ዘመን በሁሉም ጨዋታ ድንቅ ነበር። ዘንድሮ ከዛም ከፍ ብሎ ብኝ ነው ጋብሪኤል ማጋሊሻ የመጣውና የዚህ ተጫዋች ከጉዳት ነጻ መሆን አርሰናል የዋንጫ ጉዞ እጅግ በጣም ቁልፍ ይመስለኛል። አርሰናል ዛሬ ማንቸስተር ሲቲ ነጥብ ጥለዋል፣ ተሸንፈዋል። አስቶን ቪላ ተሸንፈዋል። ሊቨርፑል ትናንት ተሸንፈዋል። ይሄ ሳምንት አርሰናል በርከት ያሉ ነጥቦችን ያገበሰበሰበት ሳምንት ነው። ማርክና በትክክል የዋንጫ ቡድን መስሎ እየሄደ ነው ያለው ቅድም ስገልጽ እንደነበረው እንግዲህ የገብርኤል ማጋሌሽ ጉዳይ በአንድ አጋጣሚ የማዘን ምት ከፍጹም ቅጣት ምት ክልል ውጭ በተቃራኒ አቅጣጫ ዳንኤል ሙኞዝ በእጁ የነካውን ኳስ ተከትሎ ቅጣት ምት አግኝቶ ነበርና ወደ ዴክላን ራይስ ሄዶ በጆሮ የሆነ ነገር ነግሮት ከዛ በኋላ ፈጥኖ ደግሞ ለሌሎች የቡድን ጓደኞቹ ሰብሰብ አድርጓቸው አስር ሰከንድ አስራ አምስት ሰከንድ የሚወስድ ምክር ከለገሰ በኋላ የተሰራ የሚመስል ድሪል ኳሱ በቅብብል ሄዶ መጨረሻ ላይ እሱ አግኝቶት በጭንቅላት ገጭቶ የተመለሰው ኳስ ሌላው ይሄ እንደ አንድ እግር ኳስ ተጫዋች ብቻም ሳይሆን ትልቅ ኃላፊነት እንደሚሰማው አንበል መሆን ያለበት ይሄ ተጫዋች ነው እንዲባል የሚያረግ አይነት ነገር ነው ያሳየው። ሚካኤል አርቴታ ይህንን ተጫዋች እንዴት አንበል እንዳላረገው ሁሉ እጅግ በጣም አስገራሚ ነው። ኦፍኮርስ ከ አካዳሚ ለተገኘ ተጫዋች ቅድሚያ ሰጥተው ሊሆን ይችላል። ቡካዮ ሳካ ግን ትክክለኛ አንበልነት ምናልባት ሰሞኑን አሁን እነ ቶኒ አዳምስ ይኸው ያለው ነገር ትክክል ነው ሊሉ የሚችሉ ይመስለኛል። በተለይ ያችን ሞመንት ብቻ ነቅሰው አውጥተው፣ ሰሞኑም ታክቲካዊ ትንታኔዎች ይሰራሉ በትልልቅ የቴሌቪዥን ማሰራጫ ጣቢያዎች ተንታኞች ይህንን በተመለከተ ሚያነሱ ይመስለኛል። ከዛ ውጪ አርሰናል በመቶ ተከታታይ መቶ ተከታታይ ጨዋታዎች በሁሉም ውድድሮች አስቆጥሯል። ሶስት ጎል ከተቆጠረበት በአንድ ጨዋታ ለመጨረሻ ጊዜ ሶስት ጎል ካስተናገደ በኋላ የተቆጠሩ ጎሎች መቶ ደርሰዋል። ሶስት ጎሎችን ሳያስተናግድ የመጣባቸው ጨዋታዎች ሁለተኛው እንግሊዝ ቡድን ሆኗል። ማንቸስተር ዩናይትድ ከዚህ ቀደም በመቶ ሰባት ተከታታይ ጨዋታዎች ሶስት ጎል ሳያስተናግድ በአንድ ጨዋታ ከኦክቶበር 2016 እስከ ኦገስት 2018 ድረስ ቆይቷል። ያን ጊዜ እንግዲህ ጆዜ ሞሪኒዮ ከዛ ውጭ ሌላኛው አሰልጣኝ ኦሊጎን አርሶል ሻየር የነበሩበት ጊዜ ነው። በነኝ ጊዜ ውስጥ ና አርሰናል ሁለተኛው ቡድን ሆኗል። የተከላካይ መስመሩንም ጥንካሬ በአንድ በኩል በሚገባ የሚያሳይ የዚህ የቆመ ኳስ እንግዲህ አንደኛውን ሶስት ነጥብ የተገኘበት ሌላኛው የቆመ ኳስ ኳሊቲ ነው። የተለየ አይነት የቆመ ኳስ አጠቃቀም ነው። የተመለከት ነው። በደንብ ኮች የተደረገ ነው። ማርክ ኒኮላስ ጆቨ ሲመለከቱት ይህንን ቅጣት የምታጠቃቀም ይህንን ኬታ መጡት የሚሉት አይነት አይደለም። አርክ በደንብ አድርገው ኮች የተደረገ ያስታውቃል ሂደቱ። ምክንያቱም ከኋላ የሚነሱ የአርሰናል ተጫዋቾች ነበሩ። ከነዛ መካከል ጋብሪኤል ማጋዲሽ አልነበርም። እሱ የበለጠ ፔናልቲ ስፖርቱ ላይ ነበር። የቅጣት ምቱ ሌቨሬች ኤዜን የተሰጠው አልተመታም ቀጥታ። ስለዚህ ትኩረት እንዲያጡ አድርጓቸዋል። የክሪስታል ፓላስ ተከላካዮች። ሁለተኛው ኳስ ነው ጋብሪኤል ማጋሊሽ ከኋላ ከተነሱት ተጫዋቾች የተለየው ሰው ሆኖ እዛ ቦታ ላይ ተገኙ። ሌሎቹ እሱ ከኋላ የነበረውን ቦታ ለቀዋል፣ ገብርኤል ማጋሊሽን እዛ ጋር ተገኝቷል። ይህ በደንብ በተደጋጋሚ ድሪል ኮች የተደረገ የቅጣት ምት ያመታት መንገድ ነው። ሌላኛው ለአርሰናል በጎ ዜና አዲስ ጎል አስቆጣሪ በሲዝኑ ተቀላቅሏል። ኤቨሬጅ ኤዜ እስካሁን በፕሪሜር ለአርሰናል ጎል አላስቆጠርም። ባለፈው ዓመት ሜይ ላይ ነው ክሪስቲያል ፓላስ ወልቭስን አራት ለሁለት ሲያሸንፍ ጎል ያስቆጠረው ሁለት ለጎል የተመቻቹ ኳሶችን አቀብሏል። እስካሁን ባደረጋቸው ሰባት ጨዋታዎች አምስተኛ ጨዋታው ነው በቋሚነት ጀምር። ዛሬ እንግዲህ የቀድሞ ክለቡ ላይ ጎል ማስቆጠሩ የተለየ ስሜት ፈጥሮበታል። ያ ጎል አስቆጥሯል። ይሄ ላርሰናል ሌላኛው ጥሩ ዜና ነው። ምናልባት ሪካርዶ ካላፊዮሪና ዴክላን ራይስ እንዲሁም ዊሊያም ሳሊባ ሜዳውን የለቀቁበት መንገድ ትንሽ የጉዳት ጥርጣሬዎች ያሉት ይመስላል ዴክላን ራይስ በግልጽ ተጎድቻለሁ የሚል ምልክት አሳይቶ ቢወጣም፣ ካላፊዮሪና ሳሊባ ላይም እንደዚህ አይነት መጠነኛ ጥርጣሬዎች አሉ። ቶሎ አገግመው ወደ ሜዳ መመለስ ያለባቸው አይነት ተጫዋቾች ናቸው። ብዙ አማራጮች ያሉት ጥሩ የስኳድ ጥልቀት ያለው ቡድን ቢሆንም ግን እነዚህ ተጫዋቾች የበለጠ ለቡድኑ አስፈላጊ ከመሆናቸው ጋር በተያያዘ ወደ ሜዳ በፍጥነት መመለስ ለአርሰናል ቀጣይ ጉዞ ወሳኝ ጉዳይ ይመስለኛል ማርግ እንግዲህ በመጀመሪያው አጋማሽ በሁለቱ ቡድኖች ጨዋታ የነበረው ኤክስጂ ዜሮ ነጥብ ሁለት ነበር ደካማ የማጥቃት እንቅስቃሴ ነው የነበረው ግልጽ የጎል ማግባት እድሎች አልተፈጠሩም አርሰናል ሰላሳ ሶስተኛው ደቂቃ ላይ ነው የመጀመሪያ የጎል ማግባት ሙከራውን ያደረገው ከዛ በፊት የተሻለው ቡድን ክሪስታል ፓላስ ነው በተለያዩ ተጫዋቾች የጎል ማግባት እድሎችን ፈጥሯል ኢስማኤላ ሳርን ጨምሮ እንግዲህ ይሄ በመጀመሪያው አጋማሽ የተመዘገበው ኤክስጂ ዜሮ ነጥብ ሁለት መሆኑን ተከትሎ እንዲህ አይነት ቁጥራዊ መረጃዎች መመዝገብ ከጀመሩበት ጊዜ አንስቶ በመጀመሪያው አጋማሽ የተደረገ እጅግ በጣም ዝቅተኛው በመጀመሪያው አጋማሽ የተመዘገበ እጅግ በጣም ዝቅተኛው ኤክስጂ ሆኖም እንግዲህ የመጀመሪያው አጋማሽ ተጠናቋል። እንግዲህ ከጨዋታው መጀመሩ በፊት ባለፉት አምስት ጨዋታዎች አርሰናል አራቱን አሸንፎ አንዱን ጨዋታ ደግሞ ሁለት ለሁለት መሆናቸው ውጤት መለያየቱ ይታወቃል። በሁለቱ ቡድኖች መካከል ያለውን ግንኙነት ሪከርዱን የበለጠ ያሳየ ጨዋታም ይመስለኛል። ለመጨረሻ ጊዜ ክሪስቲያን ፓላስ አርሰናልን ያሸነፈው በኤፕሪል 2019 በአሰልጣኝ ኡናይ ኤምሬ ዘመን እንደነበር ይታወቃል። ያን ጊዜ እንግዲህ ሮይ ሆጅሰን ነበሩ በክሪስቲያን ፓላስ በኩል ጨዋታውም ሶስት ለሁለት በሆነ ውጤት መጠናቀቁ ይታወቃል። አርሰናል ነጥቡን እንግዲህ ወደ አራት አስፍቷል። ይህንን እድል በአግባቡ ተጠቅሞ ከ2 አራት የውድድር ዘመን በኋላ 22 ዓመት አስጠብቆ ቡርኑን ለሻምፒዮንነት ያበቃል ወይ? ሚካኤል አርቴታ ሐሳብ አስተያየት አድርሱን። ዛሬ አርሰናል ደጋፊዎች ምን ተሰማችሁ? በጨዋታው ላይ የተሰማችሁ ስሜት፣ አጠቃላይ ጨዋታው ምን ይመስላል? ሰብስክራይብ አድርጉ። የበለጠ ቤተሰባዊ ስሜትን እናጠናክር። ስለምታደምጡን፣ ሐሳብ አስተያየት ስለምታደርሱን ከልብ እናመሰግናለን። በትንታኔያችን ዘና እንድትሉ እንጋብዛችኋለን። መልካም ጊዜ ሆንላችሁ።